ተመልካቾቻችን ቀደም ሲል በሰበር ዜናችን እንደገለጽ ነው የኢፌዴሪ መከላከያ ሰራዊትና የሶማሊያ ሰራዊት የአልሸባብን የማጥቃት እርምጃ አክሽፈዋል። በተወሰደው በዚህ የማጥቃት እርምጃም አምስት የአልሸባብ ከፍተኛ አመራሮችን ጨምሮ 245 ታጣቂዎች ተደምስሰዋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የመንግስት ኮሚዩኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳን እዚህ ስቱዲዮችን ጋብዘናል። እንደምናመሽ አቶ ጌታቸው እንኳን ደህና መጡ። እስቲ ዛሬ እንግዲህ ዜ የማጥቃት እርምጃው ተካሂዷል። ዛሬ ምንድን ነው የተለየ የሚያደርገው ነገር? እስቲ ወደ የማጥቃት እርምጃው እንደሚታወቀው አልሸባብ በተለይ የተወሰነ ድጋፍ ያስገኝልኛል ብሎ የሚያስባቸው አጋጣሚዎች ሲያገኝ ያለ የሌለ ኃይሉን በማሰባሰብ በተለይ በአሚሶም ካሁን በፊት በኬንያ በቡሩንዲ በኡጋንዳም ሰራዊት ላይ እንደዚህ አይነት ተመሳሳይ እርምጃዎችን በመሞከር የወደቀ ሞራል የደጋፊዎቹን ሞራል ለማነሳሳት የሚሞክርባቸው አጋጣሚዎች እንደሆኑ ነው የሚታመነው። የዛሬውን ጥቃት ከዚህ አንጻር ነው ማየት የሚቻለው። ለማንኛውም አልሸባብ ይህንን ሲያደርግ በተለይ በኢትዮጵያ ሰራዊትና በአሚሶም ስር ባለውም ሆነ ይህንን እንቅስቃሴ በሚደግፈው ኢትዮጵያ ሰራዊት በተደጋጋሚ ጥቃት እየደረሰበት በርካታ ቦታዎችን ያጣ እዚህ ግባ የሚባል ኦፕሬሽናል አቅሙም ሙሉ በሙሉ የተዳከመበት ሁኔታ ተፈጥሮ ነበረ። ስለዚህ ያንን የጠፋን ህሉና መልሶ በደጋፊ አእምሮ ውስጥ አለ የሚል ስሜት ለመፍጠር የሚያስችል ሁኔታ ይፈጥራል ተብሎ ታስቦ የተደረገ ነው የሚሆነው። ግን ለየት የሚያደርገው ከአሁን በፊት ይደረጉ ከነበሩ እንቅስቃሴዎች በተለየ መልኩ እጅግ በመደበኛ በጎሪላ እንቅስቃሴ ውስጥ የሚሳተፍ ኃይል ሳይሆን በመደበኛ ደረጃ የተደራጀ በሚመስል መልኩ ከባድ የጦር መሳሪያዎችንም ጭምር ስራ ላይ ያዋለበት በርካታ ተሽከርካሪዎችንም ጭምር ለጥቃቱ የዋለበትና ምናልባትም ከአሁን በፊት ያደረጋቸው እንደነበሩ አሳይሜትሪካል የሚባል አይነት እንቅስቃሴ ከማድረግ በተወሰነ በቅርብ ጊዜ ውስጥ በተገኘ ለየት ያለ ድርጅታዊ አቅም ላይ ተመስርቶ ጠንከር ያለ ጥቃት ለማድረግ ወስኖ ያደረገው የሚመስል ዘመቻ መሆኑ ነው። ስለዚህ በዝርዝር የጦር መሳሪያው ምንጭ ምንድነው፣ እንደዚህ አይነት አጋጣሚስ በዚህ አይነት ደረጃ እንደዚህ አይነት ጥቃት ማድረግ ለማድረስ መሞከር ያስቻለበት ሁኔታ እንዴት ሊፈጠር ቻለ? የሚለውን ከኦፕሬሽኑ በተግባር እየተደረገ ካለው የአልሸባብ ታጣቂዎችን በየቦታው ተከታትሎ የመደምሰስ ስራ በተጨማሪ ይህንንም በቂ ስዕል ለመስጠት በሚያስችል መልኩ ሰራዊታችን ምርመራውንም እያደረገ እንደሆነ ነው በዚህ አጋጣሚ መግለጽ ምፈልገ የዚህ የአልሸባብ ያለበት ሁኔታ ምንድን ነው? ተዳክሟል የሚለው አልሸባብ እንደሚታወቀው በርካታ አካባቢዎችን ይቆጣጠር ነበር። የሶማሊያ በርካታ አካባቢዎችን አሁን ከየቦታው ስትሮንግ ሆልድ ከሚሏቸው አካባቢዎች በስፋት በተደጋጋሚ ባረግናቸው ጥቃቶች ከተበተኑ በኋላ የተወሰኑ አካባቢዎች ላይ ተማክለው ተደራጅተው የመጡበት ሁኔታ ነው የተፈጠረው። ዞሮ ዞሮ የአልሸባብን ኢሴንሻል የተዳከመ መሆን የሚቀየር ነገር አይደለም። እንዳውም በተቃራኒው አልሸባብ ፓርቲንግ ሾት ነው፣ የመጨረሻ ሀይሉን ያለል ሀይሉን አጠናክሮ በቁጥር በሰው ሀይልም አት ሴም ታይም አሁን ከአሁን በፊት ይጠቀምባቸው ከነበሩት ቀላል መሳሪያዎችና ለአሳሜትሪካል ውጊያ የሚያገለግሉ ፈንጂዎች ውጪ ከባድ መሳሪያዎችን ጭምር ታጥቆ ያደረገው እንቅስቃሴ ነው። ስለዚህ የአልሸባብ እንደ አዲስ መነቃቃትን ሳይሆን ይልቁንም ሞት አፋፍ ላይ የደረሰ ድርጅት በቀደሙትም በአዲሶቹም ደጋፊዎቹ ድጋፍ ላይ ተመስርቶ የመጨረሻ የሚባል ጠንከር ያለ እርምጃ ለመውሰድ አስቦ የተንቀሳቀሰ መሆኑን ነው የሚያሳየው። ዞሮ ዞሮ ጥቃቱ የፍላጎቱን ያክል ሊሰምር አልቻለም ብቻ ሳይሆን ኢትዮጵያ ሰራዊት አሚሶም ስር ያለውም ሆነ ከዛ ውጭ ያለው ኢትዮጵያ ሰራዊት እንዲሁም የሶማሊያ ብሔራዊ ጦር በሚያደርጉት ተከታታይ አሁንም እየተደረገ ባለው ተከታታይ ጥቃት ከእነዚያ አካባቢዎች ሙሉ በሙሉ ተጠራርጎ ሊወጣ የሚችልበትን እድል ራሱ የፈጠረ ይመስለኛል። በቀጣይስ እንዴት ነው የመንግስት ዝግጁነት ምን ይመስላል? አልሸባብን ለመደምሰስ የሚደረገው ጥረት አልሸባብን ለመደምሰስ የሚደረገው ጥረት በዋናነት የሶማሊያ ብሔራዊ ጦርና የሶማሊያ ህዝብ እንቅስቃሴ ነው እንጂ ደጋፊ ምናምን ያለ ግን በተለይ ኢትዮጵያ ባለፉት ጥቂት ዓመታት አልሸባብን በማዳከምና አልሸባብን ከበርካታ የሶማሊያ አካባቢዎች ጠራርጎ ማውጣት ረገድ የኢትዮጵያ ሰራዊት የሰራው እጅግ በጣም አርአያነት ያለው ተግባር አለ። ያንን አጠናክረን እንቀጥላለን። ምክንያቱም የኢትዮጵያ ሰላም ለማረጋገጥ በሚደረገው እንቅስቃሴ ውስጥ አልሸባብ ስጋት ሆኖ እንዳይቀጥል ማድረግ የሚቻለው በሚንቀሳቀስባቸው አካባቢዎች ላይ ሁሉ እዚህ ግባ የሚባል ጥቃት መሰንዘር በማያስችላው ደረጃ ሙሉ በሙሉ ሲወገድ ስለሆነ መንግስታችንም፣ ከሌሎች በጉዳዩ ላይ ተመሳሳይ አቋም ካላቸው ወገኖች ጋር በመሆን የጀመራቸውን ጠንካራ ስራዎች አጠናክሮ የሚቀጥል ነው የሚሆነው። እንዳልኩት አሁን በሚታየው ሁኔታ ምናልባት ሁሉም ወገኖች የአልሸባብ የሽብር እንቅስቃሴ በአንድ ወይም በሌላ መልኩ ትርፍ ያስገኝልናል ብሎ የሚያምኑ ወገኖች የመጨረሻ አጋጣሚ ለመጠቀም የሞከሩበት እድል ተፈጥሮም እንደሆነ ያ ሊሆን እንደማይችልና አንዳችም አይነት እንቅስቃሴ በሚገባው ደረጃ ቅጣት ሳይሰጠው እንደማይታለፍ በሚያረጋግጥ መልኩ ስራችን የምንሰራ ነው የሚሆነው ማለት ነው። አቶ ጌታቸው ረዳ እዚህ ስቱዲዮአችን መጥተው ስለሰጡ ማብራሪያ አመሰግናለሁ። አመሰግናለሁ።